ሴትን ደርሶባት ይዟታል ማለት ነው። ከኋላ እየመጡ ነበረ፣ እሷም እንግዲህ ሲያንቀረቅራት ወደ ቤት ቀጥ ብላ መጣች ማለት ነው። እንግዲህ አድብል ቅድስ እንደ ማለት ወደ ቤት እየመጣች ነው። በሩን ክፈችለት እና በሩን ሲጊ ኤኛ ከኋላ እንዳትፈሪ በማለት እንግዲህ ለቅድስት ስነገራት፣ ቅድስት በጣም ደንግጣ ነበረ። እንደዚያው እነሱ ከኋላ በቅርበት ደርሶባት ነበረው። ልክ በሩን ከፍታ፣ እኔን አስወጥተሽኝ ባሌን የታደረግሽው አሁን ቤትና ቤትን ሽያል እያለ እንግዲህ ከኋላ አደበል ብል ያዛት ማለት ነው። ይዟት ወደ ውስጥ አስገባት እንግዲህ ለምንድ ያስገኝ እኔን ለምንድ ነው የፈለቀኝ ምላርግልኝ የምትዘኝ ብላ መጠየቅ። ወንድሜ የት እንዳለ እንድትነግሪኝ እንድትናዘዥ ይፈልጋለሁ በማለት እንግዲህ እጅና ይግሩን ይዟታል ማለት ነው። እስር አድርጎ ይዟታል። ለምንድ ነው እኔ የት እንዳለ አላቅም። እኔ ምንም ነገር የለም ትላለች ማለት ነው። እና ቤቱ እንዴት ያልተሸጠ እንዴት አወቅሽ ይላታል ማለት ነው። እንግዲህ ቅድስት መግቢያ በደውሎስ ነገራት። በጣም ደንግጣ ነበረ ማለት ነው። ለምንድን ነው የመጣችው ብላ ደንግጣ ነበረ። ዝም ብለሽ በሮን ክፈች እና አስገብ እያላል ነበረ። እንግዲህ እዚጋ ቦርሰን ከፍታ ልክ ወደ ቀርቶ ልሰጣት ስትለው አደበል ብል እንግዲህ ከኋላ መጥቶ ያሳደረጋት ማለት ነው ጊዜ ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። አደ ብልብል እንግዲህ ይዟት ወደ ውስጥ አስገብቷል አስቀምጧት፣ እንግዲህ እጅና እግሩን እስር አድርጎ አስቀምጧታል ማለት ነው። ምክንያቱም ብሩክ የት እንዳለው በደንብ ታውቃለች። ስለምታውቀው ደግሞ መናገር አለባት፣ እንድትናገር ይፈልጋለው፣ መናዘዝ አለባት በማለት እንግዲህ ባዶ ክፍል ውስጥ አስቀምጧት እጅና ግሩን አሰራት ማለት ነው። ኤፍራታ እንግዲህ አብራ መታ ነበረ። ኤፍራታ አብራ ስትመጣ ደግሞ ስልኪ ደውሎ እፈልግሻለሁ፣ ቀሪ ብርሽን እሰጥሻለሁ ብሎ ነው እንዲለያት ያደረጋት ማለት ነው። እንግዲህ እዚጋ እጅና እግሯንም አስሯታል። ያለውን ነገር እንድትናገሪ ይፈልጋለው እያላት ነው ማለት ነው። እሷ ግን ምንም አላቅም በማለት እየተከራከረችው ነበረ ማለት ነው። በመጨረሻ እንግዲህ አድብልብል አድብርብር እፍራታን ቀጥሯት ስለሆነ ግዴታ እፍራታ ጋር መሄድ ስላለባት እዛው ትቆይ ብሎ ለቅድስት እኔ ኤፍራታ ገደርሽ የልምጣ ቦርሳውን እና ስልኳን እዛ ክፍል አስገብታ ቆልፍበት፣ ብሎ ለቅድስት ነግራታል ማለት ነው። ቅድስት የምወስዳ ወስዳ ቦርሳውን እና ስልኳን ሌላ ክፍል ውስጥ አስገባች። እሱ እንግዲህ ቀጥታ ወደ ኤፍራታ መሄድ አለበት። ወደ ኤፍራታ ሲሄድ እንግዲህ ኤፍራታ ረጅም ሰዓት ጠብቃለች ማለት ነው። ዳታ እንግዲህ በጣም አሰቀይታት ነበረ። በዚህ ከዚህ በኋላ በጣም አሰቀይታት ነበረ። የእሷን ቄም ልትወጣበት ትፈልጋለች ያለች ማለት ነው። ማንም ሰው ምንም እንዳያደርጋት የኛ ልንጎዳት አልመጣንም፣ ስለ ብሩክ እንድትናገር ነው እንጂ በምንም ጫፍ ልንነካት አንችልም፣ በማለት እንግዲህ ተናገረ ማለት ነው። ያድብልብል እንግዲህ እሷን መናገር አልፈለገችም። አድብልብል ደግሞ ግዴታ እፍራታ ገመሄድ ስላለበት መጣው ጠብቁኝ፣ እዚ እዚ እንዳትሄዱ እዚ ጠብቁኝ በማለት ወደ እፍራታ ሄደ። እፍራታ እንግዲህ ቁጭ ብላ እየጠበቀችው ነበረ ማለት ነው። ስትጠብቃ ጠብቃ ረጃጅም ሰዓት ቆይቷታል ማለት ነው። ቅድስትዬ በጣም ጨንቋታል። ለምንድን ነው ይሄ ግን አስጠይቀንም፣ ወንጀል አይደለም በማለት በጣም ተጨንቃለች ማለት ነው። ቅድስት እኛ ምንም ልናደርጋት አንችልም በማለት እንግዲህ እነ ሞገስ ይነግሯታል ማለት ነው። እፍራታ እንግዲህ እዚህ ቁጭ ብላ አደብልብልን እየጠበቀችው ነው። ምክንያቱም ቀጠሯት ስለነበረ ገንዘብ ሰጥሻለሁ፣ ቀሪ ቢራልሽ እዚህ ጋ ብሎ ነው የጠራት ማለት ነው። እንግዲህ ሲሄድ በጣም አቆየውብሽ አደለ እያላት እየነገራት እንግዲህ ሰዎችን ትጠቃለች አደለ አሳመሳይ ኮነሽ በማለት እንግዲህ ብዙ ነገር እያላት ነበረ፣ ማለት ነው እሷን በመሽኮር መሆኑ እንግዲህ እየቀለድክብኝ ግብኝ ነው እንዴ ያደረግብኝ? ትሏለች ማለት ነው። አረ እየቀለድክ ኳ አደለም እውነቴን ነው የሚልሽ ለምንድ ነው የሚቀልደው? በማለት እንግዲህ ይነግራታል ማለት ነው። እሺ እንደዚያ ከሆነ አመሰግናለሁ ትላለች ማለት ነው። በመጨረሻ እየዘፈንላት ነበረ። ሲዘፍንላት እንግዲህ በጣም ደስ ብሏታል ማለት ነው ዛሬ በጣም ደስ ብላት ዘፈነላት። ከዛ ከዘፈነለት በኋላ በቃ ቀሪ ብርሽ ልስጥሽ እያለ እጁ ወደ ኪሱ ሊከት ሲል አይ ተው፣ ሌላ ጊዜ ትሰጠኛለ በማለት እንግዲህ እጁ መለስ አደረገና እኔ የሆነች ቅኝትዬ ቀጠሮ አለችኝ፣ እዛ ሜዳለብኝ የፍራታ እንደዋወላለን፣ እንገናኛለን በማለት ብድቅ ብሎ እንግዲህ ስሟት ካጠገቡ ሄደ ማለት ነው። ኤፍራታ እንግዲህ በጣም ደስ ብሏታል፣ ወደ ቤት ሄደች። ይዜት እና እንግዲህ ደውሏት ለምንድን ነው እየጠፋችሁ? ማለት ለምንድን ነው ስልኩን ዘጋችሁ ብሎ ስጠይቃት እንጃላ ቀምትሏለች ማለት ነው። ዛሬ አንቺ የት ነበርሽ? አብራችሁ አልነበራችሁም እንዴ ሄዳችሁት? ብሎ ይጠይቃታል የዜና ማለት ነው። አይ እኔ አብረት አልሄድኩም፣ አደበል ቢል ደውሎልኝ ተመልሼ እሱ ጋር ሄጄ ነበረ አላወቅኩም ትለዋለች ማለት ነው። አደበል ቢል አንቺን ሊያገኝሽ የቻለበት ምክንያቱ ምንድን ነው? በማለት ይጠይቃታል ማለት ነው። ሲጠይቃት ስለወደደኝ ነው ብላ መልስ ትሰጠዋለች ማለት ነው። ከዛ በመሳቅ እንዴት እንደዚህ ሊሆን የቻለው የሆነ ነገር አለማ በማለት እንግዲህ የዝና ለኤፍራታ መልስ ይሰጣታል ማለት ነው። አደ ብል ብል እንግዲህ ከኤፍራታ ጋር ጨርሶ መጥቷል ወደ ቤት ማለት ነው። ወደ ቤት ሲመጣ እንግዲህ ዳታ እንግዲህ በጣም አሰቃይታት ስለነበረ ከሷ ጋር ነበረች ከሷ ነው የቆየችው ማለት ነው። በመጨረሻ ዳታ ስታሰቃያት እንግዲህ ለአደብልብል ሁሉንም ነገር እናገራለሁ በማለት እንግዲህ ምንም እንዳታረግኝ ትላለች ማለት ነው። አደብልብል እንግዲህ ተመልሶ መጥቷል ማለት ነው እንግዲህ እናገራለሁ ያሽው መናገር የፈለግሽው ነገር አሁን እንዴት ትናገረኝ? ይፈልጋለሁ ብሩክ እኮ ምንም ቢሆን ባልሽ ነው። አንድ አልጋ ላይ እኮ ተቃቅፋችሁ ተኝታችኋል። አዛዝንሽም ይሄ እንደዚህ ወጥቶ መቅረቱ አዛዝንሽም አታዝኝለትም? ምንድን ነው ባልሽን እኮ ነበረ በማለት እንግዲህ አደብ ልበል ብዙ ነገር እየነገራት ነው። እኔ ምን ማቆት የለም፣ ታዲያ እኔ ምን ላድርግ በማለት ትመልሳለች ማለት ነው። አንቺማ የሚታቂ ነገር አለ በማለት እሱም መልስ ይሰጣታል ማለት ነው። ቅድስትዬ እንግዲህ አደብ ልበል ሂጂ ወይም ነገር ተዩና ምሳሌ ጋር ገብተሽ እዛ ቆይ ብሏት፣ እንግዲህ አደብ ልበል አዟት ነበረ። ወደ ምሳሌ ክፍል መታ ከምሳሌ ጋር ነው ያለችው። ምክንያቱም ምሳሌ ምንም ድምፅ እንዳሰማም ይሄን ነገር ማለት እቲ ቦታ እንዴት ታክሲ ላልፈለጉ በባዶ ክፍል ውስጥ አስገብቶ ጠይቆት ቻለ። ለዛ ነው ቅድስትዬ እንግዲህ ምሳሌ ጋር ነው ያለችው ማለት ነው። አደብል ብል እንግዲህ እየጠየቃት እሷም ልትናገር አልቻለችም። እንግዲህ በጥፍ ብሏታል ማለት ነው ስትለው እሷ አንቺ የምታውቂውን ነገር መናገር አለብሽ፣ ለምንድን ነው የማትናገር ይላታል። የማውቀውን ነገር እነግርሃለሁ፣ የሆነ ጫፍ ነግሮኝ ነበረ፣ ግን እሱን ልነግርህ ይችላለሁ። አደብል ብል ምንም አታረገኝ፣ እሱን እነግርሃለሁ ትላለች ማለት ነው። እኮሱ ምንድን ነው ንገርኛ፣ ንገርኛ የምፈልገው እኮሱ ነው፣ ንገርኝ በቃ፣ ምንድን ነው ይላታል ማለት ነው። እሺ ነግረዋለሁ ትላለች ማለት ነው። እንግዲህ አደበል ብሎም ተፋጧል፣ እጅ ለእጅ ተፋጧል ማለት ነው። ዳታ እንግዲህ በጣም አሰቃይታት ስለነበረ እናገራለሁ ብላለች። አሁን እውነቱን ለአንተ ትነግረዋለች በማለት እንግዲህ ለአደበል ብል ትነግረዋለች ማለት ነው። እንግዲህ አደበልብል ያንቺ በቃ ጤንነት አብረን እንቆያለን ብላታል ማለት ነው። እንግዲህ አደበልብልና ማለት ነው እኔ ያለው ነገር እያል ብላለች ብዙ ነገር እያለቻት ነው ማለት ነው። ድስትዬና ምሳሌ ምሳሌ ተረት ተረት እየተጫወቱ ነው። ምክንያቱም ምሳሌ ከክፍል ወታ ምንም ነገር እንዳሰማ ስለተባለ ለዛ ውስጥ ነው ያለችው ማለት ነው። ፔንሳ ይዛ እንግዲህ እየስፈራራቻት ነው ማለት ነው። ዳታ እንግዲህ ይዛታለች ማለት ነው። ዳታ በጣም ደስ ብሏታል። ምክንያቱም በጣም አሰቃይታት ስለነበረ ያን ቂም ለመወጣት ብላ በጣም ተናዳበታለች ማለት ነው። ግን እንግዲህ ማለት አሁን ነምስ ውጪ ነምስ ግቢ ላይ ነው ያለችው ይጎዳኛል፣ የሆነ ጉዳት ያደርሱብኛል በማለት እንግዲህ ፈርታለች ማለት ነው። እነሱ ግን እሷ ለመስፈራራት ነው እንጂ ምንም ጉዳት ሊያደርሱበት አይደለም። ቡሩክ የት እንዳለ በምን ምክንያት እንዳለ በምን ምክንያት እንደጠፋ ሁሉንም እንድትናገራቸው ነው እንጂ እሷን ለመጉዳት ፈልጎ አይደለም አደበልብልም ማለት ነው። አሁን እኔ የምፈልገው እንድትናገሪ ወንድሜ የት እንዳለ ብቻ ነው እንድትነግሪኝ የሚፈልገው እኔ ከአንቺ ምንም የሚፈልገው ነገር የለም፣ በማለት ይነግራታል ማለት ነው። እሺ የሚያውቀውን ነገር እነግራለሁ። የዚህ እና የሆነ ነገር ነግሮኝ ነበረ። ብሩን የሰጡት ከዚህና ጋር የሚሰሩት ሰዎች ናቸው። ቤቱን ለመሸጥ ስሉ እሷ የሰጡ ብሩን ከዚህና ጋር የሚሰሩ ሰዎች ናቸው። እዷ ትላ ትሰጠዋለች ማለት ነው ማለት ቆይ የዝና ምንድን ነው ይላታል? ማለት ነው። የዝና እንደዚህ ወደ ውጭ እየተከለከሉ እቃውን ወደ ውጭ ልካሉ በማለት ለአደበልብል ትነግረዋለች ማለት ነው። ለነ ስለዚህ ለብሩክ ላክ ብሎ ውሰድ ብሎ የሰጡትን እቃ ጥሎ ነው የሄደው። ስለዚህ በዚህ ምክንያት ነው ወንጀል ነው የሚሰሩት ማለት ነው በማለት እንግዲህ ይመስል ማለትን ይጠይቃታል ማለት ነው። አዎ እኔ የማውቀውን ነገር ሁሉ እነግርሃለሁ ምንም ነገር አልደብቅም፣ ሁሉንም ነገር እነግርሃለሁ በማለት እንግዲህ ጸጥ ብሎ እያዳመጣት ነበረ። እንግዲህ እሷም የምታውቀውን ነገር እየተናዘዘች ነበረ ማለት ነው። ማለት እንግዲህ በመጨረሻ እንግዲህ ስለ ብሩክም እንዴት አትጨነቅም? ባልሽ እኮ ነው። አብረሽተኝ የተሻለ እኮ አቅፈሽተኝ የተሻለ እኮ እንዴት አዛዝንሽም? እንዴት እንደዚህ ታደርጋለሽ? ማለት ባልሽ ነበረ እኮ እንዴት አዛዝንሽም? በማለት ብዙ ነገር እያላት ነበረ ማለት ነው።